የቡፌ ዋጋ ይዤላችሁ ቀርብ። ያለው አሰላሙ አለይኩም ወረህመቱላሂ ታላ በረካቱ። ሰላም ጤና ይስጥልኝ የተከበራችሁ የዳውድ ፈርኒቸር ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ ተሽከርካሪ ያለው ቡፌ ይዤላችሁ መጥቻለሁ ማለት ነው። ሌላ ደግሞ ቲቪ ማስቀመጫ እንዲሁም ቡፌ፣ ሁለት አይነት የተለያዩ ከለር ያላቸው ቡፌ ይዣለሁኝ። እነዚህ እንግዲህ እቃዎች ይዘናቸው ይሄድ ነው አምቦ አቧር አካባቢ የገጠምናቸው እቃዎች ናቸው። እዚጋ የምታዩት ሁለት መደርደሪያ አለው ሁለት ደረጃ ማለት ነው። ሁለት ተከፋች ነው። ከታችም እንደዚሁ ሁለት ተከፋች አለው የራሱ የሆነ መሳቢያ ያለው እንዲሁም ደግሞ መሀል ላይ ማሽከርከሪ የሚችል እቃዎችን አስቀምጣችሁ ወደ ግራም ወደ ቀኝ ማሽከርከሪ የሚቻል ይሄ ቡፌ አሰራር አይነት ነው ማለት ነው። ይሄ ቡፌ እንግዲህ ሁለት ሜትር ነው ወደ ጎን እርዝመቱ፣ ከፍታውም እንደዚሁ ሁለት ሜትር ከሃያ አካባቢ ነው። ይህንኛው የምታዩት ደግሞ ቲቪ ማስቀመጫ ነው። እስከ 42 ኢንች ድረስ የሚይዝ የቴሌቪዥን ማስቀመጫ ነው ማለት ነው። በአንድ በኩል በር አለው፣ በአንደኛው በኩል ደግሞ የመስተዋት ነው ማለት ነው። ስለዚህ ይህን ቲቪ ማስቀመጫ ለማሰራት የምትፈልጉ ለቲቪም እንዲሁም ደግሞ ለሌሎች እቃዎችም ለማስቀመጥ የሚጠቅም የቴሌቪዥን ማስቀመጫ አይነት ነው ማለት ነው። ስለዚህ እነዚህን እቃዎች ባላችሁበት ቦታ ሆናችሁ ለማሰራት የምትፈልጉ በ0911 44 እየደወላችሁ ማሰራት ትችላላችሁ። በኢሞ በዋትስአፕ እንዲሁም ደግሞ በቴሌግራም ማግኘት ትችላላችሁ ማለት ነው። አድራሻችን ወሎ ከሚሴ እንገኛለን። ማንኛውም ቦታ ሆናችሁ ብታዙን ይዘንላችሁ እንደርሳለን። እነዚህም በሁለተኛ ደረጃ የሰራናቸው ቁም ሳጥን እና እንዲሁም ኮስሞ ናቸው ማለት ነው። ሁሉንም እቃዎች እንግዲህ እነዚህን የሰራናቸው በመቶ ሃያ ሺህ ብር የተሰሩ እቃዎች ናቸው ማለት ነው። አጠቃላይ የቤት እቃዎችን ለማለት ነው። ስለዚህ እነዚህን እና መሰል እቃዎችን ለማዘዝ ስትፈልጉ ወደኛ ጋር ጎራ በሉ። ቻናላችንን ማሳድጉልን ሰብስክራይብ እያደረጋችሁ ነባሮች ደግሞ ሁልጊዜም ጊዜም ቪዲዮ ሲመጣላችሁ ላይክ ማድረጋችሁን አትርሱ እያልን ሌላው ደግሞ እዚህ ጋር የምታዩት በዘመናዊ የተሰራ የቡፌ አይነት ነው ማለት ነው። በስላይደር መንሸራተች ያለው ከታች በር እንደዚሁ አድርጎ የተሰራ ነው ማለት ነው። በፈለጋችሁት ከለር መሰራት ይችላል። በፈለጋችሁ ዲዛይን ማሰራት ይቻላል። ሁሉም እንደየእናንተ አማራጭ እና እንደእናንተ ፍላጎት የሚሰራ ይሆናል ማለት ነው። ስለዚህ ባላችሁበት ቦታ ሆናችሁ ማሰራት፣ ማዘዝ ይቻላል። አድራሻችንም ያው ይታወቃል ማለት ነው። ዩቱባችንም እንደዚሁ አበረታቱን እያልን የዛሬው ቪዲዮችን ይህን ይመስላል። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ